ብዙ ሰዎች ያው ፊታቸው ላይ የተለያዩ ነገሮችን ይጠቀማሉ። የፊታቸውን ልስላሴ ወይም ደግሞ የቆዳቸውን ቅላት ለመጨመር ቤት ውስጥ የሚዘጋጁ ውሄዶችን፣ ተፈጥሯዊ ውሄዶችን ይጠቀማሉ፤ እንዲሁም ደግሞ ኮስሜቲክስ በፋርማሲ ወይም ሌሎች ነገሮችን ለሌላ ነገር ተብሎ የተሰሩትን ለፊት ሳይሆን ቤታቸው ውስጥ ይጠቀማሉ ማለት ነው። በዚህ ቪዲዮ ላይ የምናየው ፈጽሞ ፊታቸው ላይ መጠቀም የሌለባቸው ነገሮችን ነው የምናየው። ሰላም ጤና ስጥልኝ። የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብና ላይክ አርጋችሁ ጀምሉ። ወደ ጉዳያችን እንገባለን። በመጀመሪያ የምናየው ሁሉም ሰው የፊቱን ቆዳ አይነት ማወቅ ይጠበቅበታል። የፊታችሁን ቆዳ ከለያችሁ የተለያዩ ፕሮዳክቶችን ለፊታችሁ ምን እንደሚስማማችሁ ታውቃላችሁ። ይህም ደግሞ የቆዳ ሐኪም ጋር በመሄድ ወይም የፊት ቆዳ ባለሙያ ጋር በመሄድ ማወቅ ይቻላል። ምክንያቱም ብዙ ኬሚካሎች፣ ብዙ የሚቀቡ ነገሮች ለአንድ ሰው የሚስማማው ለሌላ ሰው ላይስማማው ይችላል። ስለዚህ በመጀመሪያ የምታደርጉት ምንድነው የፊታችን ቆዳ ለይቶ ማወቅ ነው። ከዛም ደግሞ ሁሉንም ያገኛችሁትን ነገር በፊታችሁ ላይ መቀባት የለባችሁም፣ ምክንያቱም ጎጂ ነገሮች አሉ። የፊታችን ቆዳ እጅግ በጣም ለስላሳና ብዙ የሆነ የደም ዝውውር ያለው ነው። ለዛም ነው ቁስል እንዲሁም ደግሞ ሌሎች ኢንፌክሽኖች ፊታችን ላይ ከተፈጠሩ ወዲያውኑ የሚድኑት ጥሩ የሆነ የደም ዝውውር ስላለው ነው። እንዲሁም ደግሞ በቀላሉም ፍሉድ ወይም ደግሞ ፈሳሽ ኮሌክት ያረጋል። ዓይን አካባቢ ማበጥ የፊት ማበጥን ለዛን የሚከሰተው፣ ስለዚህ እጅግ በጣም ጥንቃቄ ማድረግ ያስፈልጋል። የፊት ቆዳ እጅግ በጣም ለስላሳ ነው፣ በቀላሉ ጎዳን ለእጃችን፣ ለእግራችን ወይም ሌሎች የሰውነት አካል ክፍሎች ቆዳ ተብሎ የተሰሩ ኬሚካሎች ለፊት አይሆኑም። የመጀመሪያው ነገር ፊት ላይ ፈፅሞ ማድረግ የማይቻል ነገር ምንድን ነው? የጥርስ ሳሙና ነው። የጥርስ ሳሙና ያው ወይ ኮልጌት ሊሆን ይችላል ወይ ደግሞ ሲግናል እና ሌሎች የጥርስ ሳሙና አይነቶች ሊሆን ይችላሉ። ለምንድ ነው? እነዚህ በውስጣቸው ትሪክሎሳን እና ታርታር የተባሉ ኬሚካሎች አሏቸው። ለባክቴሪያን ለማጥፋት ጥርስ ያው ለዛ ነው በጥርስ መፋቂ ርጋሽ መጥፍቆት ለጥርስ ውስጥ ላሉ ባክቴሪያዎች፣ እንዲሁም ደግሞ ለጂንጅቫይተስ ወይም የቴት መድማት እጅግ በጣም ጠቀሜታ አላቸው። ነገር ግን የፊት ቆዳ እጅግ በጣም ለስላሳ ስለሆነ እነዚህ ኬሚካሎች ይበሉታል፣ ቆዳን ማለት ነው። እና በተለይ ደግሞ ትሪክሎሳን የሚባለው አለርጂ የቆዳ አለርጂ ሊመጣ ይችላል። ስለዚህ የተራ ሳሙና መጠቀም የለባችሁ። ሁለተኛ ነገር ደግሞ ለፊት ቆዳ ጎጂ የሆነ ነገር በጣም የሞቀ ውሃ በጣም የፈላ ውሃ ነው። የሞቀ ውሃ እንደነገርኳችሁ የፊታችን ቆዳ እጅግ በጣም ለስላሳና ና ወናረበድ ነው፣ በቀላሉ የሚጎዳ ነው። ስለዚህ እጅግ በጣም ከፍተኛ ውሃ ሙቀት ያለው ውሃ ካላደረጋችሁ ቴምፕሬቸር ወይም ሙቀቱ ከፍተኛ ነው። ስለዚህ ከፍተኛ ሙቀት ካለው ቆዳ ስር ፊታችን ቆዳ ስር ያሉትን ስዊት ግላንዶች ወይም ደግሞ ፈሳሽ ሚመነቾችን ደቴዎች ይጎዳል። በዚህ ጊዜ ፍሉድን ወደ ውጭ አስወጥቶ የቆዳ ድርቀት ያመጣል ማለት ነው። እጅግ በጣም የፊት ቆዳን ያደርቃል፣ የቆዳ ድርቀት ያመጣል። ስለዚህ በሙቅ ውሃ መታጠብ የለባችሁም። ጥሩ የሚባለው ያው በጣም ያልቀዘቀዘ ውሃ ለብ ያለ ውሃም ትችላላችሁ። በጣም ያልቀዘቀዘ በጣም ያልሞቀ በዚህ መታጠብ ትችላላችሁ ቀድም ደግሞ ው የቅርስ ሳሙናን ከምትጠቀሙ ይልቅ ማለት ያው እሱ ክልክል ነው ይጋቸዋለሁ። በሱ ፋንታ ሐኪም ካማከራችሁ የፊታችሁን ከወደ አይነት ካወቃችሁ በኋላ ሳሊሳሊክ አይሴድ ቢንሳይድ ፔሮክሳይድ የተባሉትን ኬሚካል ያላቸውን አንቲባዮቲክ ይችላል፣ ወይም ደግሞ ኤክስፎሌቲንግ ስኪን ኬሚካሎች በቆዳ ሐኪም አማክራቸው እነሱን መውሰድ ትችላላል። በሶስተኛው ነገር ደግሞ ጊዜው ያለፈበት ሰንስክሪን፣ የፀሐይ መከላከያ ክሬም ጊዜው ያለፈበት ኤክስፓየር ያደረገ ሰንስክሪን አክ ሰንስክሪን ብቻ ሳይሆን ማንኛውም ነገር ኤክስፓየርድ ቱ የመጠቀሚያ ጊዜው ያለፈባቸው ኬሚካሎች እጅግ በጣም ቶክሲክ ኬሚካሎች አሉት። ኢቨን ለካንሰር የሚያጋልጡ የተለያዩ ፍሪ ራዲካሎች ወይም ደግሞ ኬሚካሎች አሉ። ስለዚህ ኤክስፓየር ያደረገ ነገር ሁሉ ጊዜ ሎሽን ስገዙ፣ ኢቨን ለፊቶቻችሁ ሳይሆን ለቆዳችሁ ማንኛውም የምትጠቀሙትን ነገር ፋብሪኬትድ የሆነ ነገር የሚባለው ማንኛው ነገር ስገዙ ኤክስፓየርድ ዴት ቼክ ማድረግ አለባችሁ። ስለዚህ ኤክስፓየርድ የሆነ ሰንስክሪን መጠቀም የለባችሁ፣ ኤክስፓየርድ የሆኑትም ሌሎችም ኬሚካሎች ፊት ላይ የሚቀቡ ነገሮች መጠቀም የለባችሁ ማለት ነው። ከዛ ደግሞ አሲዳማ ነገሮች አሲድ ያላቸው ነገሮች ይህንን አንደኛ ሎሚን ያጠቃልላል። ሎሚ ብዙ ጊዜ በዩቲዩብ ላይ በቲክቶክ ላይ እንዲሁም ሌሎች ሶሻል ሚዲያዎች ላይ በጣም ትሬንዲንግ የሆነ ፌስ ቢቲ የቆዳን እንክብካቤ የፊትን ቆዳ ጥሩ ነው ተብሎ ሴቶች ስፔሻ ፊታቸው ላይ ሎሚን ሲቀቡ እናያለን። ግን እንደዛ መሆን የለበትም። ሎሚ ያው ሲትሪስ ፍሩት የሚባለው ኩምጣጣ ፍራፍሮች ውስጥ አንዱ ነው። ቫይታሚን ሲ አለው። ሲትሪክ አሲድ አለው እንደነገርኳችሁ የፊታችን ቆዳ እጅግ በጣም ስስ በጣም በቀላሉ የሚጎዳ ነው። ስለዚህ ሲትሪክ አሲድ ነው እንግዲህ ያስቡት፣ ዊክ ደካማ የሆነ አሲድ ነው። ስለዚህ ቆዳን ይጎዳል ማለት ነው። ሎሚ ብቻ ሳይሆን ኮንታክት ከ ነገሮች ብርቱካንም አይቻልም። ቪኔጋር ወይም ደግሞ አቼቶ አሴቲክ አሲድም አይቻልም። ማንኛውም አሲድ ያላቸው ነገሮች የፊት ቆዳን መቀባት የለባችሁም። ጭራሽ ይጉዳችሁ። የሚያጠብቅ ነገሮች ያው ብዙ ጊዜ ብቻ ገር ነው ዋክስ የሚጠቀሙት። ለምሳሌ ዋክስ ማለት የሰውነት ቆዳ ፀጉርን እግር ላይ ወይ እጅ ላይ ይነጠፍና ከዛ ሲነሳ ያው ፀጉሩን ይዞ ይነሳል። ለሼቪንግ ያገለግላል። ነገር ግን ፊት ላይ ብዙ ፀጉር ያለባቸው ሰዎች አሉ። ነገር ግን የፊት ፀጉርን ለማስወገድ ዋክስ የሚጠቀሙ ሰዎች አሉ። እንደ ነገር ካቹ እጅግ በጣም ስስ ነው። ስለዚህ ትንሽ ነገር ቆዳን ይውዷል ማለት ነው። ስለዚህ ኢሩዥን ወይም ደግሞ የመሻሻር ነገር በአይን ማይታ የመሻሻር እና ሊያመጣ ይችላል ማለት ነው። ስለዚህ ዋክስ መጠቀም የለባቸው። ሌላው የሚያጣብቁ ነገሮች ግሉ፣ ግሉ ያው ይሄ ሊያስቅ ይችላል በእርግጥ ግሉ ሙጫ ማለት ነው። እሱን የሚጠቀሙ ሰዎች አሉ፣ ስፔሻሊ ቲኔጀሮች ሃይ ስኩል ላይ ወጣቶች እነሱ አክኔ ወይም ብጉር በመስጨ ፒምፕልስ በሚያስቸግራቸው ጊዜ ግሉ ተከባ ነው ይዞት ይወጣል፣ ፒምፕሉን ይዞት ይወጣል በሚለው ሀሳብ ግሉን ይጠቀማሉ። ይህም እጅግ በጣም የተሳሳተ አመለካከት ነው። ግሉን በፍፁም መጠቀም የለባችሁ። ከዛ ፕሮግራምስ ወይም ሽቱ ያላቸው ማንኛውም ኬሚካሎች፣ ሽቱ ያላቸው ነገሮች ፊት ላይ መቀባት የለባችሁ። ኢቨን ኖርማል ሽቶ አለ አይደለ? ለሰውነት ጠረን መቀየር የምትቀቡት እሱ ራሱ መቀባት የለባችሁም። ፊት ላይ አይቻልም። ሽቶ ያላቸው ነገሮች አይቻልም። ፍራግረንሶች እንትን መጠቀም። ሜቢ ለሌላ ቦታ ልጠቀሙ ትችላላችሁ። ለምንድነው? በውስጡ እጅግ በጣም ብዙ ኢንግሪዲየንት እና ኬሚካሎች አሉት ፍራግረንስ። ይህም ደግሞ አለርጂ ሊያስነሳ ይችላል። አለርጂ ደግሞ ከተነሳ እንደነገርኳችሁ፣ ቤታችን በጣም ሰስ ነው። በቀላሉ ፈሳሽ መጠራቀም ይችላል። በጣም ግሬ በቃ አደረች በጣም ከባድ ነው የሚሆነው ማለት ነው። ስለዚህ እሱን መጠቀም የለባችሁ። ሌላው ቢኪንግ ሶዳ ነው። ቢኪንግ ሶዳ ማለት እርሾ ነው። ያው እርሾ ዳቦ ለመጋገር የሚዛሰሉት ደዱ ኬክ ነገር ነው። ያው ዳቦ ስጥ ከፍቶ ኬክ ውስጥም ሊመካከል ይላል። እሱን መጠቀም የለባችሁ። እርሾ ቶም አይደለም። እንደነገርኳችሁ ስኪናችን ሴንሲቲቭ ነው፣ የፊት ቆዳችን። ከዛ ደግሞ ጨውና ስኳር ስከር ብዙ ሰው ይህም ትሬንዲንግ የሆነ ፌስ ቢሲ ተብሎ ይሄ በቃ ብዙ ሰው ላይ ታገኝታላችሁ። ስኳር ጨው፣ አንድ ላይ አድርገው ትንሽ ሳይሟሟ እላም ላይ ፊታቸው ላይ ማድረግ ማለት ነው። ይሄ ደግሞ ማይክሮ ቲር ወይም ደግሞ ስኪን ባሪያር አለ ኖርማሌ ከሳሽ ከቆዳ ሰፍ እንዳይወጣ የሚከላከል የቦርደር አለ እንደ ባውንደሪ አለና እሱን ቲር ያደረገዋል ማለት እንትን ያደረገዋል ይከተዋል ማለት። ሌላው ነገር ደግሞ ምንድን ነው? ሻምፖ፣ የጸጉር ሻምፖ ሁሉንም አደለም ነገር ግን ቶክሲክ ኬሚካል ያላቸው ሻምፖዎች አሉ። እስፔሻሊ እንደውም እዛውም ለፀጉራችሁ ራሱ ሻምፖ ብዙም አይመከርም። ምክንያቱም አሁን ላይ በኮስሜቲክ መደብር፣ በፋርማሲ የሚሸጡ ሻምፖዎች በውስጣቸው ቶክሲክ ኬሚካል ይዘዋል እና ሁል ጊዜ ሻምፖ ስትገዙ ለፊታችሁ ብቻ ሳይሆን ለጸጉር ያው፣ ለጸጉር ነው የሚገዛው ሻምፖ ቼክ አርጋችሁ እነዚህን አሁን ምናገራቸውን ኬሚካሎች የሌለባቸውን ሻምፖ መጠቀም አለባችሁ። የመጀመሪያው ምንድነው ላውሪክ አሲድ ነው ወይም ሶዲየም ላውሬት ይባላል። ሶዲየም ላውሬት ዋንፎ ዳይኦክሲን ካርሲኖጅን የሚባል ካንሰር የሚያመጣ ኬሚካል አለው። ስለዚህ ሶዲየም ላውሬት ሰልፌት ወይም ደግሞ ሎሪካሴች ያላቸውን መጠቀም የለባችሁ። ሌላው ነገር ሞመንት ነው፣ ፍራግራንስ ክንትም ንዳርኩት ሽቶ ያላቸው ሻምፖዎች፣ የፍራግራንስ ኬሚካል ያላቸው ሻምፖዎች መጠቀም የለባችሁም። ቀድም እንዳልኩት ማለት ነው። ከዛ ደግሞ ዲምዲም ሃይዳንቶይን የሚባል ኬሚካል አለ። ይሄ ደግሞ ፎርማል ዲሃይድ የተባለ የካንሰር አምጪ ኬሚካል አለ። ስለዚህ እሱም መጠቀም የለባችሁም። በመጨረሻም ፓራበን የሚባል ኬሚካል ሻምፖ ውስጥ ካለ መግዛት የለባችሁም። ምክንያቱም ፓራበን ስፔሻሊ የጡት ካንሰር ሊያመጣ ይችላል። እነዚያውን የዘረዘርኳቸው ኬሚካሎች ቶክሲክ ኬሚካል ኢን ሻምፖ ናቸው በፍጹም መጠቀም የለባቸውም። ሌላው የጥፍር ቀለም፣ ይሄንም ስሙ እንደሚያመለክተው የጥፍር ቀለም ጥፍር ላይ የሚገባው ፊት ላይ አይገባም። ብዙ ጊዜ የጥፍር ቀለም የሚገቡ ሰዎች ፊታቸው ላይ ኪንታሮት ያስቸገራቸው ሕጻናቶች ሞልስካም ኮንታጂዝም ወይም ኪንታሮት ያስቸገራቸው ጥፍር ቀለም እዚህ ጋር አይገቡላቸዋል። ኔል ፖሊሽ ማለት ነው። ስለዚህ ስሙ መጠቀም የለባቸውም። ሌላው የእናት ጡት ወተት፣ እናቶች ጡት ሲያጠቡ የጡት ወተት ፊታቸው ላይ ይከባሉ። ያው ጥሩ ነው ትቀማለው በማለት ብዙ ጊዜ እንደ ትሬንዲንግ ከማር ጋር ጋላክሎ ይቀባሉ። ነገር ግን የቶት ወተት ቅድም የልኳት ኬሚካል ሎሪክ አሲድ የምትባል በትንሹ አሉ እና እሱን እንደ ቆዳ ለፊት ቆዳ ውበት መጣት ተገባ ትጠቀም ጥሩ ነው፣ ያን ያህል ብዙ ማይኖረውም ማለት ነው። በድሮ ጊዜ ወይም ደግሞ አንዳንድ በገጠር ውስጥ ያሉ እናቶች ሽንት ያው ሽንት ይጠቀማሉ ፊታቸው ላይ ማለት ነው። ለምን ዩሪያ ያለው ው በሳይንሱም ራሱ ዩሪያ ያላቸው ክሬሞች አሉ፣ ጥሩ ነው። ነገር ግን ሽንት ውስጥ ዩሪያ ብቻ አይደለም ያለው፣ ሌላ ብዙ አሲዶች አሉት። ስለዚህ ለፊት ይጎዳሉ ማለት ነው። ለዚህ ሽንትንም መጠቀም የለም። ብዙ ሰው ባይሆንም፣ ነገር ግን የማያውቁና ገጠር ውስጥ ያሉ ሰዎች ሊጠቀሙ ይችላሉ። ከዛ ኮኮናት ኦይል ኮኮናት ኦይል ሳቹሬትድ ፋት ነው። ሳቹሬትድ ፋት ነው ማለት በቀላሉ ቆዳችን ፊት ቆዳችን ውስጥ ድሪን ያሉት የፀጉር ቀዳዳዎች ውስጥ በመግባት ክሎግ ያደርጋል፣ እዛው ይደፍነዋል ማለት ነው። ስለዚህ ብጉሩን ያፓብስ ይችላል። ኮኮናት ኦይል ፊታችሁ ላይ መጠቀም የለባችሁም ሌላው ቦዲ ሎሽን ነው። ለሰውነት እና ለእጅ ላይ እግር ተብለው የተሰሩ የሰውነት ሎሽኖች ቦዲ ሎሽኖች እጅግ በጣም ወፈር ያሉና ቺክ ናቸው። ምክንያቱም ቲክ ስኪን ያለ ሌሎች ቦታዎች ላይ ለእነሱ ተብሎ የተሰራ ሎሽን አይሆንም፣ ለፊት ላይ አይሆንም። አሁንም ክሎግ ያደርጋል እነዛን ኦይሎች ክሎግ በማድረግ ብጉርን ያፋጠናል እንዲሁም ደግሞ ድርቀትም ሊያመጣ ይችላሉ ማለት ነው። ሃይድሮጅን ፐሮክሳይድ ቁስል ሲኖር ቁስልን ለማጠብ ያው ባክቴሪያን ለመክደን የሚጠቀሙ የምንጠቀምበት ውሄር ነው። የልት መድማትም ሲኖር ለአፍ መግሙት መቻ ይጠቅማል። ነገር ግን ፊት ላይ እንደነገርኳቸው ሃይድሮጅን ፐሮክሳይድ እንዲሁም ሌሎች ኬሚካሎች በፍጹም መቀባት አያስፈልግም። ፊት ላይ ኢንፌክሽን ካለ ወይም ቁስል ካለ ውንድ ኬር የጤና ባለሙያ ጋር በመሄድ ለኢንፌክሽኑ መድኃኒት ያዘዙላችኋል፣ የሚቀባው መድኃኒት። ቁስል ደግሞ ካለ ፊታችሁ ላይ የተለያዩ ማጣቢያ ውሃዎች አሉ፣ በጤና ባለሙያ የሚሰጡ። ስለዚህ እነሱ ማማከር አለባችሁ። ወይም በባክቴሪያ አንቲባክቴሪያ ሶፕ አሉ፣ የባክቴሪያን ተህዋሲያንን የሚገድሉ ሳሙናዎች አሉ። ብዙዎቹ የምታቦት ሜዲካም አለ፣ ላይፍ ቦይ አለ፣ የመሳሰሉት በእነሱ ፊታችሁ ምታጣ ትችላላችሁ። ለጆሮና ለአይን ኢንፌክሽን የሚሰጡ ጠብታዎች አሉ እና እነዚህ ጠብታዎች የተሰሩት ኬት ነው ከኒዮማይሲን እና ፖሊማይዚን ፒ ሰድፌት እና ባሲትሬሲን ዚንክ እና ሃይድሮኮርቲሶን ነው የተሰሩት ማለት ነው። ስለዚህ እነዚህ ጥሩ አይደሉም፣ ምክንያቱም አለርጂ ኮንታክት ደርመታይተስ የሚባለውን የቆዳ አለርጂ ያመጣሉ ማለት ነው። የፊት ቆዳን ይጎዳሉ። በአጭሩ ይህን ይመስላል ማለት ነው። እነዚህ ነገሮች በፍጹም ፈጽሞ ፊታችሁ ላይ መጠቀም የለባችሁ። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብና ላይክ ማድረጋችሁን እንዳትርሱ። በቀጣይ ቪዲዮ እስክንገናኝ መልካሙን ሁሉ እመኝላችኋለሁ።